አሰላሙ አሌይኩም ረህመቱላህ ወበረካቱ ቡድና የተከበራቸው የቸማሪ ተከታታይ ቤተሰቦች እንደሆናአላቸው በያላቸሁበት አላምዳርቻ ሰላማችሁ ዙ ተረፊላልኝ ሰላም ና ሀገራችን ሰላም ላዝባችን ሆን ይላልም ወዲ ሀገር የልጆች ኢትዮጵያውያን፣ ሀገራችን ሰላም ያደርግልን በያለንበት አለምዳርቻ አላ ይጠብቀን። ሰላምና ሀገራችን ሰላም ላዝባችን እና ቤተሰቦች የዛሬ ባላደራው ወንድማችን ማለት ነው። ስነ ምግባር ያለው በቃ አስተዳደጉ ታነጋገሩ፣ አንድ ሰው ታነጋገሩ ትለዩታላችሁ ማለት ነው። ወላሂ ያው ባላደራው ፊቱን ባያሳይ እርዳታ ያው ተልኮ ነው። እሱ መልእክተኛው ተልኮ ነው። ደጋግ የሀገሬ ሰዎች ለኔ ቢጤዎች አድርስ እያሉ ይልኩታል ካላቸው አሰባስበው ምን ብለው ለወገኖቻችን አንተ አድርስልን ብለው እሱ ደግሞ ማሻላ ባረከላህ። ደግሞ የሚያስደስተው ነገር ባላደራው ማለት ነው አምስት አስር እያለ እየከፋፈለ አይሰጥም። ለጊዜው በቃ ለዳቦ መግዣ ብሎ የሚሆናቸውን አይደለም፣ ወይም ለምሳ መብያ ወይም ራት የሚበሉበት አይደለም። የሚሰጣቸው ካገኛቸው እስከ ብስሚላህ ሞላ ማሻላ ባረከላ እጁ ላይ ካለው በቃ የሚቆሙበት የሚቋቋሙ የሚታከሙት ሆነ የሚታከሙበት ስራም የሚሰሩ ሆነ የሚሰሩበትን ነው እርዳታ የሚሰጠው ማለት ነው። ገባቸው አይደለም። በቃ እንዴት ነው? አንድ ሰው እኮ የሚያስብ አለ፣ ትንሽ ትንሽ ላከፋፍላቸው የሚል አለ። በቃ አሁን እሱ ያን አሁን እኔ ትንሽ ትንሽ እየረዱ ዝም ብዬ በየለቱ በልቼ አተማድር በዛቸው የሆነ ነገር ሰሬቼ በቃ ተቀይር የማሳየት የትልቅ እኮ ነገር ነው ያጀማ ማለት ነው። እና ዩሃ ሚዲያ ላይ ባላደራው ቀርቦ ሳየው እንደገና ደግሞ ራሱ ፌስቡክ ላይ ተዚህ በጎ ስራዬ አቁሜያለሁኝ ያኔ ወነጀሉት ማለት ነው። እንዴት አየኛ ሰው ቢረዱ መከራ ቢሰጡ መከራ ቢከለክሉ ንፉግነት። በቃ ስስታ ምቀኛ ነው ስርባችን ማለት ነው። ምን እንሆን ጠይብ ምን መሆን አለብን ማለት ነው። እስኪ ምን መሆን አለብን? ይቺ ሰው ይቺ ምድር ሱብሃናላህ። እኔ እንጃ ምን እንደምል አላውቅም። ብቻ መልካም ሰው አይበረክትም። እኔ አገራችን ላይ እንደው መልካም ለህዝቡ የሚቆረቆር አሁን ማስተር አብነት እና ባላደራው እኔ ፌስቡክ ላይ ስገባ በቃ እነሱን ብዙ ሰዓት ቁጭ ብዬ የማየው በቃ እሱን የባላደራውን ስራ ነው። በቃ እምባዬ እስከሚረግፍ ድረስ የድሆች የኔ ቢጤዎች ሲሰጣቸው እንዴት እንደሚደሰቱ እንዴት እንደሚያለቅሱ፣ ዘር አይለይ፣ ሃይማኖት አይለይ በቃ ላገኘው ምስኪን እንዳጋጠመው የሚሰጥ መልካም ወንድማችን። ዛሬ ደግሞ እንደዚህ ተነስተው ማለት ነው። እንደዚህ ሲያደርጉት ግን አግባብ ነው እንደ አግባብ ነው ወይ ማለት ነው? አግባብ ነው ልቅስ፣ በርታ፣ ጠንክር፣ ማሻላ ባረከላ ይህ ነገር ማድረግ እኮ ያስደስታል መስጠት እኮ ያስደስታል አይደለም እንደውም ከሱ ጎን ከማስተራብነት ጎን ከባላደራው ጎን መሆን ሲገባችው እሱን እንዳይሰራ እንደገና ጥላቻነት ማሳደር በቃ ምን ይባላል ማለት ነው አሁን ይሄ ነገር ምን ይሉታል ምን ይሉታል ማለት ነው እና በጣም ነው ያዘነው ወላሂ እ እኔ ብንስ በሬ ያው እንደኔ አመለካከት ስራው የሚቀጥል ነው ነም ለሰው ብሎብት ይቀሩበታል ብዙ ትችት ብዙ ነገር ይቀሩበታል ብሎ የሚሰራውን ነገር ለፈጣሪ ዝም ብሎ የመሥራት ነው ያለበት። እና ይሄ ወንድማችን ሜዳ ላይ የቀረበው አንተነህ አንተነህ አንተን እንደዚህ አርገኝ እንደዚህ ሲል እኔ ግራ ነው የገባኝ። እውነት ቴሌፎኑም ወላ እንደዚህ ስም በብር እኔ እንጃ። የሰው ነገር እንግዲህ ፈጣሪ ሰማይና መሬት የዘረጋው ጌታ ፈጣሪ ላይ ሁሉን ልቦና የሚያውቀው ስለሰው ማንነት የሚያውቀው አንንባ ነው። ሌላ ማንም ሰውም ያውቅ የለም። ግን በነገራችን ላይ መልካም ስራ በሚሰሩት ነገር በቃ ችግር ትችት በቃ እኔ እንጃ ብዙ ኸይርን ስራ የማይፈልጉ ሰዎች የሚያስመስሉአሉ በቃ እነሱ ቤት እንዲውሉላቸው እንዳይሰሩ የሚያደርጓሉ። እኔ የምለው ወንድማችን ስራህን ብትቀጥል ነው። እኔ እኔ እንደኔ እንደኔ አስተያየት ስራህን ብትቀጥል እንደገና ደግሞ የአንተ ቤተሰቦች አንተን አምነው ለአንተ ብር እየላኩ እምትረድ ያላቸውን ለእነሱ ስትል ማለት ነው፣ ስራህን ብትቀጥል ተፈጣሪ ነው ምታለኝ፣ ከሰው አይደለም። አንድን ነገር ትንሰራ ለሰው አይደለም ለፈጣሪያችን፣ ለነገ ቤታችን ነው የሚሰራው ማለት ነው። እኔ እንጃ፣ ባላደራው ሲናገር አንደበቱ በቃ እኔ እንጃ። ወይ ብስሚላ፣ በነገራችን ላይ እንዲያው ይታደሉታል እንጂ እንዲያው ይህን ደግነት ማለት ነው። ደግነት ተፈጣሪ ነው እኮ የሚሰጠው ተሰው አይደለም ፈጣሪ ነው የሚሰጠው። አላህ ነው የሚሰጠው ልባቸውን ሩህሩህ አዛኝ የሚያደርገው። አንዳንዱ ተኪሳቸው መንጭቀው ሲሮጡ የለ የሌለም አይሉ፣ አንዳንዱ ደግሞ እንደዚህ ዝቅ ብለው እቅፍ አርገው ነገ ሌላ ቀን ነው በሚለው የሚረዱ አሉ። እኔ ዩሀ ሚዲያ ላይ ሲጠይቀው ተርቢ ሲያደርገው ለምንድን ነው ፊትህን የማታሳየው ፊትህን የማታሳየው ለምንድ ነው እንደዚህ ሆነ፣ የምትሰራ ሰው እንዲጠረጥርህ አይሆንም ወይ? እኔ ስራ እውነቱን ነው። አሁን አንዳንድ ሰው ሲሰራ በቃ አድርስ የተባለውን ነገር አደረሰ በቃ። የሚሰጠውን ገንዘብ እያዩ ነው። ፊቱ መታየት እኮ የራሱ እኔ እንጃ ምን ያስፈልጋል? እየሰጠ እያዩት ገባች አይደል? እሱ ገንዘብ ተልኬ ነው አለ እኮ እሱ። ተልኬ ነው፣ እኔ ተልኬ አድርስ ተብዬ ነው እንጂ እኔ ሰሪቸው ላይ የጠበኩት ያገኘሁት ገንዘብ አይደለም። ግን ወገኖቼ አድረስ ለእንደዚህ አይነት ሰው ስጥልን ብሎ አሰባስቦ በሚልኩልኝ እኔም ብቻ ማድረስ ነው። እና ይሄ ፊቱ ታየ አልታየ አይደለም። ፊታቸው እየታየ ስንት ነገር የሚያደርጓሉ ማለት ነው። ፊታቸውን እያሳዩ ስንት ነገር የሚያደርጓሉ እኔ እንጃ። እንደው ሰውን ባትሆነ ይችሉ ማለት ነው እና ወንድማችን ወደ ስራ ወደ በጎ ስራ ብትመለስ እኔ በቃ ባይኔ ከራስ በላይ መቼም ምንም የሚያውቀው ነገር የለም ያለበት ሰው ነው። ሁሉን ነገር ችግሩን የሚኖረው ሰው ነው የሚያውቀው። ማንም ሰው ልረዳለት አይችልም። የሚያውቀው እሱ ነው እሱ እራሱ ብቻ ማለት ነው እና ወንድማችን ፈጣሪ ባለበት ይጠብቅህ። መልካም ሰው ነህ። ታነጋገርህ፣ ትትናህ፣ ስነ መግባርህ በጣም የተባረክ ልጅ ነህ። እውነት እኔ እንጃ ባላደራውን አይቶ ክፉ ነው ማለት እኔ እንጃ፣ ወላ አላሁ አለም። የሰው ልጅ መልካም ከሆነ በንግግሩ ለስላሳ ከሆነ ሰውን የማያስቀይም ከሆነ አይዟችሁ ብሎ የሚናገር ከሆነ እስኪ ንገሩኝ፣ እስኪ ንገሩኝ የሀገሬ ልጆች ማለት ነው፣ እስኪ ንገሩኝ አሁን። እኔ የሰው ልጅ ጥርሱን ነው እንጂ ልቡን አታቁትም። ልብ አይነበብም። ልብ ውስጥ አችን ልባችን ውስጥ ያለው ማነው የሚያውቀው? የህለቃችን ጌታ ብቻ ነው የሚያቀው። ሰውን አውቀዋለሁ የምትሉት በድርጊቱ፣ በስነ መግባሩ፣ በአሳሳቁ በቃ ሁሉን ነገሩ በዛ ነው የሚታወቀው። ይህ ልጅ እንግዲህ የሚችለውን ያህል ለሰው ልጅ ዝቅ ብሎ እየሰራ የተቸገሩትን እየረዳ ያለ ልጅ፣ እናንተ እንደዚህ ብላችሁ እሱን መተቸት ሀራማ አይሆንም ሀራማ አይሆንባችሁም ወገኖችን እንጃ እና እንደኔ እንደኔ እጅ አትስጥ ነው ምለው ወላሂ። በስራው ብዙ ብዙ ጓደኞች አሉ እንደዚህ የሚል ሁሉ ለዚህ ህዝብ የምታደርሰው ለተቸገረ ወገኖችህ አስፋልት ላይ ለወደቁት በየአገሩ ተሰደን ተሰደው ያሉት ወገኖቻችን አስፋልት ላይ ቁጭ ብለው ቆዝመው አንገታቸውን ደፍተው ገና በይታ ብቻ ጠርቶ ኑ ብሎ የሚሰጥ ወገናችን ይሄ ልጅ ማለት ነው። በቃ ዓይናቸውን እጃ እግራ አንገታቸውን እግራቸው ስር ወትፈው እንደዚህ ቁጭ ብሎ አቀርቅረው አስፓልት ላይ የሚሄዱበት የሰው ፊት እሳት ነው። ልመና በቃ ልመና ስልችት አድርጓቸው ቁዝም አድርጎ ፈጣሪ ሲልክላቸው ብዙ ሰው የሚያላቅሱ እያየሁ ነው እኮ ነው፣ እሱ ላይ ሚዲያ ላይ ማለት ነው። ከታተለዋለሁ ብዙ ልጆች እየተከታተሉት ነው ማለት ነው። እንደዚህ በቃ እና በቃ እንደዚህ ግን እንጃ እስኪያስቡት ችግር መውጫ መግቢያው ጠፍቷቸው በቃ የምታረጉት ጠፍቷችሁ እሱ ድንገት መጥቶ ይህን ነገር እንኩ ሲላችሁ ምንድ ምን አይነት ደስታ ነው የሚሰማችሁ እስኪ ንገሩ ደስታ እኮ ለከት የለውም ያየማ የችግረው ሰው ችግር መጥፎ ነው ችግር እሳት ነው እንደ እሳት ያቃጥላል የሰው ፊት እሳት ነው ረሀብ ደግሞ ቀን አይሰጥም ረሀብ ህመም ስንት ነገር አለ ሀገራችን ላይ በየ አስፋልቱ ላይ እኛ በቀን ስንት እየበላን ነው አደል እነሱ በአንድ ቀን እኳን ለመመገብ የሚያቀታቸው ስንት ወገኖቻችን አሉ በየአስፋልቱ ላይ። ለዛም ሁሉም ሰው አያዳርስም። በዛ ሁሉ ሰው በምን አቅሙ ማለት ነው፣ በምን አቅሙ ግን። ለዚያውም ሆኖ እንደዚህ ለሚያደርሰው ነገር ለምን እንቅፋት ትሆኑበታላችሁ? ለምን ታሰናክሉታላችሁ? ለምን ለምን እንዲሰራ አይሆንም? ግን ይሄ ሰው ኢንተርቪው ሲደረግ ይሄ ተበድልኩ የሚል ሰው ይሄ ሁሉ በቃ አነጋገሩን ግራ የገባው ነው ሰራ፣ እኔ እንዳየው ከሆነ ማለት ነው ወላሂ ወላሂ የተላከ ይመስላል እኔ እንጃ አስተግፊሩላህ መማሌ ብቻ አላህ ይቅር ይበለኝ መማሌ አላህ ይቅር ይበለኝ ስለማልኩ ማለት ነው አላሁ አለም ማባረፍ ሚስጥሩን ውስጡን እማቀው ነገር የለኝም እኔ የሚያውቀው አንድ አላህ ነው ፈጣሪ ነው የሚያውቀው እና ብቻ ከባድ ነው አገራችን እንደው አለበት እንደው ደጋግ ሰዎችን እንደው በድርጊታቸው ከፍ ብለው የእነሱን አራያ እንዲከተሉ ትውልዱ የነሱን አራያ ቢከተሉ ምን ችግር አለ? ለምን ስማቸውን ታጠፋላችሁ? እኔም እኔ ሁልጊዜም ይረግፋል እምባዬ፣ ይረግፋል። ወላሂ እምባዬ ይረግፋል። እሱ ሲረዳ ማሰራብነት ሲረዳ ሳይ እምባዬ ይረግፋል፣ ይረግፋል። ዛሬ ወንድም ወንድሙን በጠላበት ዘመን፣ ወንድም ወንድሙን እህት የጠላበት ዘመን ጊዜ ነው እኮ ያለ። ነው እሱ ግን ሰው በመሆኑ ብቻ ነው የሚረዱት። ሰው በመሆናቸው ብቻ በቃ ከማስታወቂያ ያገኙትን ተቲክታክም ተዩቱብም ያገኟትንም ጨምረው ነው የሚረዱት። ካላቸው ቀን ሰው ነው የሚረዱት። በነገራችን ላይ ፈጣሪ ያው አልሐምዱሊላህ ይህንንም ሰርተው ማቆማቸው ፈጣሪ ስለሚወዳቸው ነው። በሰው ልብ ላይ የማይራሳቸው አይራሳቸውም፣ እመንኝ ማለት ነው። በከይረ ስራቸው የሚያስታውሷቸው ብዙ ወገኖች አሏቸው። ብዙ ዘመድ አፍርተዋል። ብዙ ወገን አፍርተዋል። ብዙ ከልቦና የማይጠፉ ሰዎች ናቸው፣ እነዚህ በጎ ስራ የሚሰሩት ማለት ነው። ለሰው ልጆች እንዳይራቡ እንዳይጠሙ ቁሞ የሚያድሩ ሰው፣ ዛሬ በከፋበት ዘመን ወንድም ወንድሙን በጠላበት ጊዜ እነሱ ደግሞ ለሰው ልጅ በቃ ተቸግረዋል ጥሪ እና ቅርብ፣ እንደዚህ እናድርግላቸው ብለው ከሴትም ከወንድም መልካም በጎ ስራ የሚሰሩ አሉ። መልሱ ከማንም አይደለም ከፈጣሪ ነው የሚያገኙት። ወይም ከአንቺ ወይም ከኔ ከማንም አይደለም። የሰው ልጅ የዘራውን ነው የሚያገኘውና መጥፎ ባትሆኑባቸው ባይነኝ። እኔ ባላደራው መለሰህ፣ ወደ ስራህ ብትመለስ ባይነኝ። የምትሰራው ነገር ለፈጣሪ ብለህ ነው ና ብትቀጥልበት፣ ባይነኝ። እንግዲህ ይሄ እንግዲህ አላህ ባለህበት ይጠብቀህ ተክፉ ነገር ካንተ መጥፎ ተሚያስቡልህ ነገር ሁሉ ሰዎች ተከፋታቸው ተሸራቸው፣ እሱ በራህመቱ በዝነቱ ድብቅ ክልል እያደርግልህ ይደብቅህ ይሰውርህ፣ ከነሱ መጥፏቸው ከሸራቸው ማለት ነው። አላህ ጠብቀን ሁላችንም፣ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሀገራችንን ሰላም ያግልን። እልቅስ መያዝ ማጋለጥ ተፈለጋችሁ በሰው ላይ አታ ከሱካር አይቀርም ሱካር እኮ የሚሸጡ ሰዎች እያቀላቀሉ ህዝቡን የሚያስለቅሱ በቃ ከምግብ ጀምሮ ከእንጀራ ጀምሮ እያቀላቀሉ በርበሬ፣ ሁሉ ነገር በአድ ነገር ሰውን ለመጨረስ የሚያደርጉትን ሰዎች እየለቀማቸው ብትይዙ አላህ ይወደዋል። ለምን ለነሱ የማይመኙትን ለህዝቡ እየተመኑ ስለሆነ ማለት ነው። ይሄ ደግሞ ምስኪን በትርፍ ሰዓቱ ባለችው ጊዜ አብቃቅቶ ለወገኑ የሚረዳ ሰው ደግሞ አበራችሁ ስም ታጠፋላችሁ ማለት ነው ይሄ አግባብ አይደለም ማጥፋት አለባቸው ሰውን የሚጎዳ እኔ በገንዘቤ ገዝቼ ውድም ቢሆን ጥሩ ነገር መመገብ እፈልጋለሁ ግን በአር ነገር አሁን የሆነ ወንድማችን ባለፈው አይቼዋለሁ ሱካር ሱካር ውስጥ ምን እንደጨመሩበት አላውቅም እያለቀሰ እየተራገመ ማለት ነው ተመርካቶ ሄዶ ገዝቶ ሱካር ውስጥ ምን እንዳቀላቀሉበት ፈጣሪ ይወቀው እንደዚህ በቃ ማድር እንደዚህ ልፍ ጭቅ ነው የሚለው እንደዚህ ተው እጁ ላይ ሲያደርገው ልክ ይሰባል። ልክ እንደ ማስቲካ ማለት ነው። የሆነ ሚዝለገለይ ነገር ነው። እንደዛ በቃ ተው ላይ ሌላውን አድርገው ከስር ያደረጉበት ይሄ ይሄ ነገር ጠይቅ ሀራም አይደለም። ይሄ ይሄ ነገር ህዝቡንም በቃ እኔ እንጃ ወላሂ ማዝሪ እናገራችንን ሰላም ያደርግልን፣ ሰላሙን ያምጣልን። እተበደለው ሁሉ ፍትህን ያምጣለት አላ ፍትህ ከሰው አይሆን ከፈጣሪ ነው። ፍትህ ከሰው ካይሆን ከፈጣሪ ነው። ወገኖቼ ፍትህን ያምጣልን እያላችሁበት ሰላማችሁ ብዙ ትትረፊ በል ሰላም ለሀገራችን፣ ሰላም ለህዝባችን፣ ሀገራችንን ይትን ከጫፍ እስከ ጫፍ ሰላም ያደርግልን ወጥተን በሰላም ንምንገባበት ተፈቃቅረን በአንድነት የምንኖርበት የብሄር ብሄረሰቦች ሀገር ናት እና ሰላምን፣ ፍቅርን፣ መተሳሰብን ይነስጠል። ላይክ ሸር ሰብስክራይብ አድርጉ። ሀሳባችሁን ደሞ ኮሜንት ላይ አስቀምጡ።